አንበሶች በጫካዎች በሸንተረሮች ላይ በረሃብ ይሞታሉ። ወለህም ዱዕኒ ተአኩሉሁል ኪላቡ፣ ነገር ግን በዚያው ጫካ ላይ የፍየሎችን የበጎችን ስጋ ውሾች እየተመገቧቸው። ያአላህ ለማይገባው የማይገባው ተሰጠ ማለት እኮ ነው። ወዱ ጀህሊን ቀድ የናሙ ዓላ ሐሪሪን ወዱ ዕልሚን መፋሪሽሁ ቱራቡ መሀይም የሆነ አካል ወዙ ጀህሊን ቀድ ናሙ ዐለ ሀሪሪን፣ ባሪ ተሽቆጠቆጠ የሆነ ባሪ ያማሬ የሆነ ደስ የሚል አልጋ ላይ ይተኛል። መሀይም ምንም የማያውቀው ሰው ወዙ ዒልሚን መፋሪሹሁ ቱራቡ፣ አዋቂ ሰው ደግሞ ዑለሞች ደግሞ ትልቅ ደረጃ ያላቸው ደግሞ የሚተኙት አፈር ላይ ነው። ያአላ ብዙ ጊዜ በጊዜያችንም ሆነ ከዚህ በፊት ባሉ ጊዜያቶች ታሪክ ላይ እንደተመለከት ነው የሚከሰተው፣ ይሄ ነው። ብዙ ጊዜ መሀይማኖች አላዋቂዎች የሚተኙት የሚጓዙበት ደስ የሚል የሚመገቡት እጅጉ የሚያሳሳ ነገር ነው። የሚጓዙት በመኪና የሚመገቡት የሌለ የሌለ ምግብ ነው። የሚተኙት ደስ በሚል ቤት ውስጥ ደስ በሚል አልጋ ላይ አዋቂዎች። ሳ አዋቂዎች እነዛ እውቀትን ፈላጊዎችማ እነዛማ የሚጓዙት በተበጣጠሰ ጫማ፣ የሚተኙት በረንዳ ላይ የሚተኙት አፈር ላይ፣ የሚለብሱት የላቸውም። የሚመገቡት ምናልባት በቀን አንድ ጊዜ ወይም ሁለት ጊዜ ያቸውም ትንሽዬ ነገር። ያአላህ ይሄ ነው ተጨባጩ ግንሳ ግን ሳ ከአላህ ዘንድ ያለው ደረጃ ከፍታ ያለው ለነሱ ነው። ዛሬ ምናልባት እውቀት ፈላጊ የሆነ አካል ዛሬ ምናልባት ከቤቱ ወጥቶ እውቀትን ለመማር የባከነው የሁለት የሶስት ቀን መንገድ አቋርጦ የሄደው የሆነ የተጓዘው የሆነ አካል ይሄ ሰው ምናልባት ሊራብ ይችላል። ምናልባት ሊጠማ ይችላል። ለጊዜው ምናልባት የሚለብሰው ሊያጣ ይችላል። ምናልባት እኮ ከሰዎች እጅ እያየ ሊሆን ይችላል የሚኖረው ምግብም የሚበላው ከሰው እጅ ሊሆን ይችላል። ያአላህ ስቃ ያለው ምናልባት ቀርቶ ሲወጣ የሚመለከታቸው በሱ ድሞ ያሉ ወጣቶች መኪና ሲያሽከረክሩ ቆንጆ ቆንጆ ልብሶችን፣ ጫማዎችን ለብሰው ደስ የሚል ሱቅ ላይ ቁጭ ብለው ደስ የሚል ነገር እየሰሩ ለነፍስ ደስ የሚል ነገር እያደረጉ ሊመለከታቸው ይችላል ነገር ግን ነገር ግን እሱ መስጂድ ገብቶ ቁርአን ይሐፍዛል። ነገር ግን እሱ መስጂድ ገብቶ የረሱልን አለይሂ ሰላቱ ወሰለም ሐዲስ ይሐፍዛል። የረሱልን አለይሂ ሰላቱ ወሰለምን ወርስ ይወርሳል። ያአላህ ይሄ ሰው የረሱል አለይሂ ሰላቱ ወሰለምን ወርስ ከወረሰ ይሄ ሰው የጌታችን ተባረከ ወተዓላን ቃል ከሐፈዘ ከሐፈዘም ከተማረም በኋላ ወርሱንም ከወረሰ በኋላ ሲወጣ ግን የሚመለከተው እንደነዚህ አይነት ወጣቶችን እጅጉኑ፣ በመኪና የተሽቆጠቆጡ እጅጉኑ በዱንያ እጅግ ያማረባቸው ሰዎችን ነው። የዚህን ሰዓት ልቡ ይነካል። መቼ የሆነ እኔስ የሚደርሰው ይላል። የዚህን ሰዓት ይሄ ሰው መቼ የሆነ የማገባው ይላል። ጓደኞቼ አግብተው ወለዱ፣ እኔ እድሜ ሄደ፣ መቼ የሆነ አግብቼ የሚወልደው ይላል። እኔ ልም ላይ ጊዜ የሚፈጀሁት ይላል። ያአላህ፣ ይሄ ሰው ግን አንድ ነገር ረስቷል። ከውርሶች ሁሉ ውርስ፣ ከሀብቶች ሁሉ ሀብት ከሁሉም ነገር በላይ ቁንጮ ነገው መልቂያማ፣ ሲጓዝ ተከትሎት የሚሄደው ይሄ እሱ የያዘው ዒልሚ ብቻ ና ብቻ ነው። ሰውየው መኪና እያሽከረከረ ብትመለከተው፣ ቆንጆ ቪላ ቤት ውስጥ እየኖረ ብትመለከተው፣ ሲሞት ቪላ ቤቱን መኪናውን ትቶት ይሄዳል። አንተሳ ሳ የሐፈዝከው ሀዲስ የሐፈዝከው ቁርአን ቁርአን ካንተው ጋር ነው። ታገስ ሰብር አድርግ፣ ጠንክር ወደፊትም ገስግስ። ምናልባት ደግሞ ዱንያ ላይም አላህ ያስደስታል። አላየህም እንዴ የለፉት የጣሩት? አስበው እስቲ ደረስነት ላይ ያ ሁሉ ስቃይ ያ ሁሉ ስቃይ። ትወጣለህ፣ ከእናት ከአባቶች ተለይተ የምትበላው የለህም፣ የምትለብሰው የለህም፣ የምታድረው ቤት ውስጥ አይደለም በረንዳ ላይ እየነፈሰብህ፣ የምትለብሳት ቁራጭ ጨርቅ ነች። ጧት ደግሞ ተነስተህ ምግብ የት እንደምትበላ ስራ ቦታ የለህ ቤተሰብ የለህ። እዛ ቦታ ላይ የት እንደምትበላ ታቆም፣ ምናልባት ከሰው ፊት ቁመህ ነው። ብዙ ስቃይ አለ። እንደገና ያም ሁሉ ሆኖ ደግሞ አብራችሁ የምታድራቸው ጓደኞች ብዙ ናቸው። ሰው ልጅ አብሮ በአንድ ቦታ ሲታመቅ ደግሞ በሽታ ሊኖር ይችላል። እከክ የሚባል በሽታ ሊከሰት ይችላል። ትታመማለህ፣ ትሰቃያለህ። ይሄ ሁሉ ስቃይ አለ። ግን ብዙ ዑለሞቻችን በዛሬ ጊዜ እንደምትመለከታቸው ቁጭ ብለው የሚያስተምሩት ሰው ሁሉ ወደ እነሱ ለመማር የሚጎርፈው እነሱ አንተ የቀመስከውን ይሄን ሁሉ ስቃይ እንደውም ካንተ በላይ ብዙ ስቃይ ቀምሰው ነው። ታገስ፣ ሶብር ይኑር። ካለበለዚያ ግን ሶብር አይኖረኝ ምን ያልፈልግም ብለህ ከወጣ ምናልባት መኪና አሳስቶ ምናልባት ልጅ ወልዳለሁ ሚስት አገባለሁ ብለህ አስበህ ከወጣ ይሄ የተጓስክበት የሆነው ዱንያ። የፈለከው የሆነን መኪና ቤት ላታገኘ ትችላለህ። ሚስትም ላታገባት ትችላለህ። በቅርብ በቅርብ ላይ ይሳካል ይችላል ግን ዒልሙን ትተህዋል። ነገር ግን እሳ ይሄ አንተ የፈለከው ዱንያ መኪና፣ ቤት፣ ሚስት፣ ልጅ ዒልምን ብትማር ከዒልም በኋላ ምናልባት አልባት ሁሉንም የምታገኘው ነህ፣ በፍጹም ታገኘዋለህ፣ ምንም ጥርጥር የለውም። ነገር ግን እሳ እውቀቱን ትተህ ው በስተጀርባህ አሽቀንጥራ ተተው ከርክስ እውቀትን ሄደህ ዱንያን ከፈለክስ ዱንያን ብታገኛትም እንኳን አላህ ቢሰጥህም እንኳን እውቀትህን ግን ወደ ኋላ ተመልሰህ ያን እድል ላታገኘው ትችላለህ። ኢማሙ ሻፊዒ ምን ይላሉ? ومن لم يذق مر التعلم ساعه تدرع تدرع ذل ظل... الجهل طول حياته ሰውየው ለትንሽ ሰዓት። ለትንሽ የመማርን ስቃይ አልቀምስም አረ ከበደኝ ብሎ የሚተው ከሆነ አሉ። ይሄ ሰው ህይወቱን በሙሉ ህይወቱን በሙሉ የማህይምነትን ውርደት ሲጎነጭ ይኖራል አሉ። አ የማህይምነትን ውርደት ስትጎነጭ ትኖራለህ። ዛሬ አንድ አመት ሁለት አመት መታገሳቀጡ። ومن فاته التعليم وقت الشبابه فكبر عليه اربعا لوفاته قال امام الشافعي ሰውየው በወጣትነቱ መማርን ካልቻለ እውቀት ካመለጠው በሱ ላይ አራትን ከብርበት በእርግጥ እሱ ሙቷል አሉ አዎ ወጣትነትህ ላይ ነው አንተ ልትበረታ የሚገባው ወጣትነትህ ላይ ካልተማርክ ምን ዋጋ አለው ነገ ከነገ ወዲያ እማራለሁ አሁን ዱንያዬን ልያዝ አትበል ተማር ውጣ ከቤትህ ተነጠል ከቤተሰቦችህ ራቅ ተማር በደንብ ከቤተሰብ ራቅ ብለህ የምትማረው እውቀትና ፈጽሞ ቤት ተቀምጠ የምትማረው እውቀት አንድ አይደለም፣ በረካውም አንድ አይደለም። በፍጹም እንዴት አንድ ይሆናልስ? አንተ ቤተሰቦችን የሚቀልባቸው ካለ ለእናት ለአባትህ አንተ ይሄን ያክል አንገብጋቢ አስፈላጊ ካልሆንክ ውጣና ተማር። እውቀትን ፈልግ ጌታ ተባረከ ወተዓላ ይለግስሃል። እውቀትን ደግሞ አደራህን እውቀት ስትማር አላህን ተባረከ ወተዓላ ፍራው። ወተቁላህ ወይዐልምኩም አላህ ነው ያለው። አላህን ተባረከ ወተዓላ ፍሩት፣ ያስተምራችኋል ነው ያለው። አላህን ካልፈራሁ፣ ብዙዎቻችን ደረስነቱ እንወጣለን፣ እንራባለን፣ እንጠማለን፣ እንቀራለን፣ እንለፋለን ግን አይገባንም። ግን በረካ አይኖረውም። ኢልሙ ቢገባንም እንኳን ይሄ ምንድን ነው? አላህን ስለማንፈራ ነው። ብዙዎቻችን ደረሶቹን እናጠፋለን። ይሄ ከእኛም ይጠበቅ አይደለም። አንተም ይሄን ልታደርግ አይገባህም። አንቺም ይሄን ልታደርጊ አይገባም። መሆን ያለበት አላህን ተባረከ ወተዓላ ፍራ፣ ተማር። ቡኻሪ ሙስሊም ቅራ፣ እስኪ ነሕው ሰርፍ ቅራ፣ ፊቅህ ቅራ

ቤት ቢገነባ ከሱ በላይ ነው። አንተ ፍጹም አትገናኙም። አንተ የሰራኸውን አንተ ያወቀውን እስካል ተማርክ እስካል ተማረ ድረስ ብዙዎቻችን እንማራለን፣ እናውቃለን፣ ሀዲስ እንቀራለን፣ ተፍሲር እንቀራለን፣ የተለያዩ ፉኑኖችን እንቀራለን። ከዛስ ከዛም በኋላ ዱንያ ባላቸው ሰዎች እንቀናለን። ያ አላህ፣ ምንኛ ከሳሪዎች ነን እኛ። ዱንያ ባለው ሰው እንዴት ይቀናል? አላህ ተባረከ ወተዓላ ለኛ አኺራን ሰጥቷል። ለኛኮ አላህ አኺራን ነው የሰጠን ለእኛ ለኛኮ አላህ ተባረከ ወተዓላ የረሱል አለይሂ ሰላቱ ሰላም ውርስ እኮነ ውርስ እኮ ነው። ከውርሶች ሁሉ በላጭ ከመኪናም ከምንም ከምንም የረሱል አለይሂ ሰላቱ ሰላም ውርስ ነው። ስለዚህ የረሱልን ውርስ ይሄን እንቁን ውርስ ከወርቅም ከዳይመንድም የሚበልጠውን ውርስ በእጅህ አስገብተህ ተራው ይሄ ጠፊውን